የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት አንቺ እኔን ማግኘት የባስፈልጌ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ ስሜት ግን ደስ ይለኛል።

ሩታ እና ፍቅሽኛ እና ፍቅሽኛ ነው የመጣሁት ብሎ እንግዲህ ሩታን ዛሬ ቀጥሯት ሩታን አብረሽን እንግዲህ የሰጠችው መልስና እሱም የሰጣት መልስ በጣም አስገራሚ ነገር ማለት ነው። እንግዲህ ዛሬ ሄሊሜላ ምን እንደምትል እኔ ብቻ እሱ ነው የምንጠብቀው ማለት ነው። እኔ እያልኩትን አንቀረም ማለት ነው። በፊት ሚስታችሁን ያሉ ሌላ ሚስት ይዙም እናንተ ዝም ብላችሁ የሰው እንትን አትጉ ሰው ላይ ዝም ብላችሁ አትሳረው አትስሩ ብዬ የሰው ባላትን ጠቁ ብዬ እንግዲህ ብዙ ጊዜ ነግሬያቸው ነበረ ማለት ነው። ባልኩት መሰረት ይኸው አሳየኝ ማለት ነው። ዛሬ ምኑ አብረሽ ማለት ነው እንግዲህ እብርታ ናፈቅሽኝ ብሎ እንግዲህ የምታስታውሰውም ነገር እዚህ ጋር ደግሞ አንድ ሚሊዮን የገባሁበት ቦታ ነው ብለዋል። ቦታው ማለት ነው። አንድ ሚሊዮን የገባሁበት ቦታ ነው መጀመሪያ ቪዲዮ ተርታ ጋ ስንገናኝበት ብሎ እንግዲህ ሩታ ደግሞ ይሄን አስታወሳ ልባ ወደ ኔ ከራራለኝ ብሎ እንግዲህ እሱ ቦታ ተቀጥሯት ነው ላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጫና ቤተሰቦች እንዲናችሁ ሰላም ሰላም ሰላም። አዲስ ሰብሰብ፣ እስክራብ፣ ላይክ፣ ኮሜንት፣ ሼር ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቶኝ እላችኋለሁ። እኔ ደህና ነኝ። እናንተስ ፋሚሊ እንዴት ናችሁ? ደህና ናችሁ? ተናፍቃችኋል። እኔ በጣም አልሐምድሊላ፣ በጣም በጣም በጣም ደህና ደህና ደህና ደህና ነኝ። ወደ ላይ ወደ ላይ ወደ ላይ ነኝ እላችኋለሁ። እና ዛሬ እንግዲህ እጄላችሁ የመጣሁት እንግዲህ አብረሽና እሩታ እጄላችሁ መጣሁ ማለት ነው። እንግዲህ አብረሽ ነፍቀሽኛ ልጄም ናፍቆኛል። ህልም ማይቼ ነበረ። ህልም ማይቼ ልጄን አባቴን ይዞት ነው ያየሁት አለ እንግዲህ። ይሄ ልጅ የሩታ ልጅ ብቻ ወጥቶ በሰላም ተገላግላ ብቻ ልጁን ምን አይነት ልጅ እንደሆነ ብቻ ወጥቶ ካየሁት እኔ ከነሱ የወጣ እኔ ጓጉቻለሁ ማለት ነው ለማየት። ጭንቅ ጭንቅ ብሎኛል እኔ እኮ እንዶ በቀን ገብቼ ሳላይ አልቀርም። እስቲ ዛሬ ወለደች እንዴ እስቲ ልጅ አለ እንዴ ብዬ ከፍቼ ሳላይ ውዬ አድሬ ማላቀም ናቸው አለ። በእንቅልፍ የተነሳ ቶሎ ብዬ እነሱ ቻና ላይ ነው የምገባው ለማየት ማለት ነው። የሚገርማችሁ ነገር ከዛ ዛሬ ምን ይላቸዋል መሰላቸው? እንግዲህ ሩታ ያለችው እናት አባት ጋር ነው እንግዲህ አምሮባታል። በጣም አምሮባታል አለ ልንግናግራቸው አንችልም። ጸጉሯ ምናምን ተሰራርታ በቃ ምን ብላ ለካ የሰው ልጅ ልብስ እና እንትን ነው ለካኛ ወደ ታች የሚያደርገን የሰው ፍቅር ከያዘን በቃ ወደ ታች ያደርገናል ማለት ነው። የከሳን የከሳን ማለት ነው። አሁን ሩታን አይታችሁ ብዙ ነገር ትረዳላችሁ ብዬ አስባለሁ ማለት ነው። እንግዲህ እንዳያቸዋት ሩታዬ ማለት ነው። ጸጉሯም ተሰርታ አምሮባታል። በጣም በጣም በጣም ነው ያማረባት። በጣም ነው ነግራችሁ አንችልም። በቃ የሌለ የሌላት መርክ የሌላት ነገር ነው ያመጣችው። ልጇንም ራሷንም በጣም አምሮባቸዋል እላቸዋለሁ። እንግዲህ አብርሽ እንግዲህ እዛ ቀን ትናንትና ተናግሮ ነበረ። በነገራችን ላይ ሩታን ወልዳ አባቴን ቪዲዮን አባቴን ልጇን አቅፎ ጋሽዬ ልጇን አቅፎ አይቼዋለሁ፣ ልጄን አለ እና ሩታ ደግሞ በጣም ናፍቀኛለች። እሷን ነው ለመጠየቅ እዚህ ጋር። ደግሞ ቦታውን አይታ በፊት አንድ ሚሊዮን የገባሁበት ቦታ ነው እዚህ ጋር ተሩታ ተኔጋ ሆና ሩታ ትዚላችሁ ከሆነ አንድ ጊዜ ጥዬ ይሄዳለሁ ብላ ወደ ሌላ ሀገር ነው የሚሄደው ብላ ነበረ። እዛ ጊዜ ማለት ነው ሳይጋቡ በፊት በጓደኝነት፣ በፍቅረኝነት ያሉ ማለት ነው እና እዛ ጊዜ እንትን ብዬ ነበረ እና አሁን እሱንንም ነገር አይታ እስቲ ወደዋን ተራራልኝ ብዬ ነው እዚህ ጋር እየቀጠርኳት አለ እላቸዋለሁ። እንግዲህ አብረሽ አሁን በቃ የጸጸተው መጣ ያረገው ሁሉም ነገር በቃ በቃ። ምን ልበላችሁ፣ ለምን እንደዚህ አይነት ውስጥ ገባሁስ? ምን ሁኜ ነው? ግርማ ሞገስ ሆኜ ቆንጠን ብዬ ሰከን ብዬ እንደ አባትነት ለምን ቤት ውስጥ ቁጭ አላልኩም? ለምን ተህል ልማታ ጋር ተንከሰከስኩኝ? ሚል ነገር መጣበት በህልልና ማለት ነው እንግዲህ። የሰው ምክር ሰማ ማለት ነው አብርሽ ማለት ነው እንግዲህ ያው የውስጣቸውን አላህ ያውቃል። ግን ያው ሰው ደስ አላለውም ነበር። ለምን እንዴት እንዴት አስረግዟት እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይሆናል ብለን ብዙ አዘን ተነጋግረን ነበር ማለት ነው እንግዲህ። አሁን ዛሬ ቀጥሯት እንግዲህ፣ ለምን መጣህ፣ ለምን ቀጠርከኝ፣ ለምን ቀጠር እዚህ ጋር ስትለው፣ እዚህ ጋር ታስታውሻለሽ ወይ በፊት ምናምን አለጁ እንዴ። ዛሬ ምን አስበህ ነው ወፍረሻ፣ ደግሞ አማረብሽ አላት። በአንተ ወፍረሃል አማረብህ አለችው። አመሰግናለሁ ተባባሉ። ከዛ ሩትዬ ቅመምዬ ደግሞ እኔ በወፍርም ውጤት ላይ ነኝ። ውጤት ይዤ ነው ልጅ ስላለ ውጤቴ ማለት ነው። እየሱ ነው የወፈርኩት። አንተ ግን ምን ያንተ ውጤት የሌለው ውፍረት ነው አለችው። ትክክል፣ እውነት ነው። ዝም ብሎ ፍሩፍሩድ ፍሩድ፣ ዝም ብሎ ቡፍ ቡፍ፣ ምን ያደርጋል? አንቺ ውጤት ያለው እንግዲህ ሰው ሰው ነው። ሰው የሚፈጠር ሰው ታመጫለች ማለት ነው። የተፈጠረ ሰው ሰው በቃ አንድ ሰው ዝራ አንድ ሰው ዘርተሽ ታመጫለሽ ማለት ነው ትክክል ያንቺ ይፈቀደልሻል እውነትሽ ነው ብትወፍሪ ያው አንድ አይደለሽም ሁለት ነሽ ማለት ነው ማለት ነው የአብርሽ ግን ውጤት የሌለው ፍቅር ማለት ነው ምንም ማለት ነው ምንም ጣም የሌለው ውፍረት ማለት ነው እና መለሰችለት በትክክል ማለት ነው የኔ ውጤት ያለው ነው ያንተ ግን ውጤት የሌለው ውፍረት ነው አለችው እኔ እሱ እሱን ተውና፣ አሁን እሱ እሱን ቆንጣን ብላ ደሞ ልጅ ታጎበዝ ደሞ ረጋ ብላ ነው የምትናገረው። እንደኔ መሰላችሁ ወይ ወይ፣ የኩይ ጉድር፣ አይ እኔ አለችው። እንግዲህ አሁን እሱ እሱን ተውና፣ እሱ ያው ወደ ጠጋ ጠጋ፣ እቺ ጠጋ ጠጋ የሚባል ነገር አለ አይደለም? ከሳ አድርጎ እንግዲህ እንትን ብሎ በእጁን እንትን ብሎ ለማስገባትና ለማሳመን ነበር የፈለገው። እሷ ግን ነቃችበት። እሱን ስተው እና የፈለከኝ ጉዳይ ብቻ ንገረኝ አለችው። አዎ እሱ ብቻ ንገረኝ ሌላው ነገር እንደርስበታለን ምናምን አለችው። በቃ እኔ እዚህ ጋር አስታውሱ ወይ እዚህ ጋር ምናምን አላት። ለምንድን ነው ዛሬ እዚህ ጋር ይዘኸኝ? ምን አስበህ ነው ይዘኸኝ እዚህ ጋር የመጣኸው አለችው። በቃ የሆነ አይተሹ ትዝ ካለሽ እና ሙቤ ሁሉም እዚጋ ሲሆኖ ሲጫወቱ እንትን ስንብራንክ ምናምን ስንደራረግ አንቺ ራሱ ጥለሽኝ እሄዳለሁ ጥለህ እሄዳለሁ ሌላ ገር ነው መሳፈረው ብለሽኝ እዚጋ ትዝ ይልሻል ወይ? እሱን እሱን ላስታውስሽ ነው ዛሬ እዚጋ ይዤው የመጣሁት ይዤሽ የጠራሁሽ አላት። አመሰግናለሁ አለችው። እንግዲህ ማን ፈቅደውልህ ነው ዛሬ እዚህ የመጣሁ ምክንያቱም እኔጋ እዚጋ ልትመጣ ማን ፈቀደልህ አለችው። ለምን አልፈቅድም? አንቺን ለማግኘት መብቴ ነው። አንቺን ለማግኘት ግዴታዬ ነው። ሁሉም ነገር ተጎንሽ እንድሆን የቸገረሽን ነገር የሁሉም ነገር እኔ ተጎንሽ እንድሆን ግዴታዬ ነው። እንዴት እንደዚህ ትይኛለሽ? አላት አንቺ አሁንም ነገሩን በሌላ ነገር የወሰድሽን፣ አላት አይ ምግኛቱን ስልህ እንዴት መጣህ ብዬ ነው፣ እንዴት ፈቀደችልህ፣ እንዴት ፈቀዱልህ ብዬ ነው አለችው። ላለም አለችው እሱ ማለት ነው። እሱ ደግሞ እንዴት እኔ ካንቺ ሌላ እኔ ማንም የለኝም። ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ሰው የፈለገ ነገር ቢል ልባችን ነው ሁላችንም አይደል? አያለት አሁንም ከሆነ የሚያስፈልግሽ ነገር ተጎንሽ ነኝ፣ የምትፈልጊው ነገር አሁን ደግሞ ደስተኛ ከሆንች ደግሞ አብረን አብሬሽ እንድሆን ፈቃደኛ ከሆንሽ አብረሽ ቢሆን ደስ ይለኛል አላት። አይ እኔ አንፈልግም አለችው። እንግዲህ አብረሽ በጣም አሁን ውሆዱ እየባባ ነው ወላሂ እንግዲህ እኔ ልጁ ሲመጣ ደግሞ ምን ውስጥ እንደሚገባና ምን እንደሚሆን ብቻ ለመጠበቅ ብቻ እሱን ጓጉች ያለው ማለት ነው ስታዩት በቃ፣ ሌላ ነገር ምን ልበላችሁ የሚለውን ነገር አጣ ማለት ነው። ሲያያት ራሱ በቃ ምናምን ያለ እንግዲህ፣ ሩታ ሆደዋን አንተቀበላትም። ታውቃላችሁ ርብ ውስጧ ብትወደውም በቃ ያንን ነገር ያብረሽ ያረጋትን እና ሴቶች ምናምን ቀያይሮ ያመጣው ነገር ሴቶች ምናምን ቀያይሮ ያመጣው ነገር አታዋጣላትም። እስካሁን በቃ ያለ ታውቃላችሁ። የሆነ በቃ እሺ ትለው እና የሆነ እንትን አድርጎ የሚይዛት ነገር አለ። የሆነ በቃ ለምንስ ብላ እንትን የምትልበት ነገር አለ። ብቻ አላቅም ወይ የሆነ የሚያስጠላት ነገር አለ። እሺ ብላ ስታዩ እንኳን አስተያየቱ እንኳን እሱ በደንብ አድርጎ ሲያያት እንትን ነው ም ነው ያሾፍክብኝ ነው ያለችው። እኔ ባሾፉ ባላሹፍ ፊቴ ያስታውቃል። እኔ እንዴት ነው አሹፌ ነው መመጣበሽ ወይስ እንዴት ለማስመሰል ነው አለችው። እኔ ለማስመሰል አደለም አቺ ጋር የመጣሁት። ባስመስል ባላስመስል ፊቴ ያስታውቃል። አቺ ራሱ ታቂብኛለች። እኔ ለማስመሰል አለ እውነቱን ልጠይቅሽ ነው የመጣሁት እውነቱን መኖርን ያው ምክንያቱም እዚህ ጋር ብዙ ነገር ላይፍ ስላሳለፍንበት እኔና ብዙ ነገር ስላየንበት ስለተገናኘንበት ምናልባት እስቲ ሆድሽ ተባባ ብዬ ነው እዚሽ እዚ ጋር የቀጠልኩሽ። እስከ ካፌ መሄድ ነበረብንም ሌላም ቦታ መሄድ ነበረብን፣ ግን እኔ እዚህ ጋር ለማስታወሳ ክልና ምን አይነት እንደምን እናስታውሰው ብዬ ነው እዚህ ጋር ልልሽ የመጣሁት ሌላ ነገር አስቤ አደለም፣ ተንኮል ነገር አስቤ አደለም አላት ማለት ነው ሩታዬ። እሺ እንዲሁ ንድርድር ችግር የለው አለች። እና ያው አሁንም ራስሽን ጠብቂ ሁሉም ነገር እኔም ተጎንሽ ነኝ፣ የሚያስፈልግሽ ነገር እኔም አለሁኝ፣ እኔም ተጎንሽ ነኝ፣ የሚያስፈልግ ሁሉዎች ሁሉ አለሁኝ ማለት ነው። አብሬሽ መሆን ደስ ይለኝ ነበረ፣ ግን ስለማትፈልጊ እርግጠኛ ስላልሆንሽ አለ እንግዲህ ልሸኝ ይሻላል። ሁለቱም ተሰነባብተው ልሸኝሽ ሲላት፣ አይ አንፈልግም፣ ቤቴም እዚህ ጋ ቅርብ ስለሆነ በእግሬ ወቅ ማድረግ ነው የምፈልገው። እሺ፣ መኪናውን ላቁምና፣ መኪናውን እዚህ ቁምና እኔ እና አንቺ ትንሽ ወርክ ላንሄድ፣ ወርክ ሂጂ ምናምን ሲላት፣ አይ እኔ አንፈልግም ሂድ አለችው። እንግዲህ ሆዶ ትንሽ ተረበሸ፣ ሆዶ ማለት ነው። ስትሄድ ደግሞ በቃ ትታ ሄደች። ስትሄድ ደግሞ በጣም ደስ አለው። ምኑ ነው ደስ ያለው? ስላገኛት ማለት ነው። ፋሚሊዎቼ በጣም ነው ደስ ያለኝ። ሩታን ዛሬ ስላየኋት በጣም ደስ ብሎኝ ነበረ። በጣም ናፍቃኝ ነበር፣ ልጄም ናፍቆኝ ነበር አለ። እንግዲህ እኔ ልጁ ሳይወጣ የእኔ አባት፣ የእኔ ድንቡሽ ቡሽ እንደው ምን አይነት ልጅ ይሁን እንደው አይ እኔ ራሴ ጓጓሁኝ እኮ ለማየት ጨንቆኛሉን፣ ጨንቆኛ ጨርቅ የልቀን ነው እናንተ ወይ ወይ እናት ምንም ምንም ሳይሆን አሁን ሩታዬ ማለት ነው፣ እውነት ባለችበት ሀሳብ አላ በሰላም ይገላግላት። እውነት አል ሩታዬ፣ የኔ ቆንጆ፣ ጎበዝ፣ ጠንካራ ሴት ጀግና፣ አንቺ በቃ ተቀልሽ። በአንቺ ብዙ ነገር እንማራለን። በአንቺ ማለት ነው ብዙ ነገር አስተምረሽናል ማለት ነው። እንደዚህ ቆንጠን ብለሽ ሰከን ብለሽ እንግዲህ ችለሹ ዛሬ ራሱ ተስጓ ቆመሽ እንዲመውራትሽ ራሱ በጣም ትልቅ ነገር ጎበዝ ጀግና። እንግዲህ ጀግና የወለደው እንዲ ነው ማለት ነው። እናትሽም ያስታውቃሉ አባትሽም ያስታውቃሉ። እንግዲህ ጥሩ ምክር ነው የሰጡሽ፣ እህቶችሽም ጥሩ ምክር ነው የሰጡሽ። እስካሁን ተለየ ወይ፣ እንደዚህ ሆኝ እኛ አለን። ሁሉም ነገ እኛ እንችልሻለን። እኛ ንቀም ምናምን አላሉም። እናስታርቅ፣ በቃ ታብርሽ ጋር አብርሽ መሆን ያለ ልጅ ደግሞ ልጅ ያለ አባት ልጅ ማሳደግ ጥሩ አይደለም፣ የፈለገ ነገር ይሁን ከልጅሽ ጋር ከአባትሽ ጋር ተባለቤትሽ ጋ ጋር ብሎ እንግዲህ ብዙ ምክርም ሰጥቷታል እነሱም ማለት ነው። እንግዲህ እሷም ደስ ብሏት እንግዲህ በዛ ጊዜ እናት አባቷ በመከሯት ምክር ነው። አሁን ጋ ጋር ቆማ ፊት ለፊት ቆማ አንድ ጊዜ ጥሩ ነገር ማውራቷ ራሱ ማለት ነው እንግዲህ ደስ ብሏት ነው የአባት የእናት አንዳንድ እናት አንዳንድ አባት እኛ ልጃችን ተኛ ምናው በኢንተርናሽናል በዛ ሽብን እንዴ ልጃችን እኮ ነሽ። እኛ እንግዲህ እሱ ዞር ብለሽ እንዳታየው እንዳታጂ ሚል ሰውም አለ ታውቃላችሁ፣ ሚል ሰውም አለ። እነሱ ግን የፈለግሽው ነገር ሁሉ አለን ተጎልሽ ግን ግዴታ ነው፣ እሱ ያስፈልጋል፣ ቤተሰብ ያስፈልጋል። ያለ አባት ልጅ ማደግ የለውም፣ ይህን ማወቅ አለብሽ ብሎ እንግዲህ መጀመሪያ ማስጠነቀቋት እላቸዋለሁ። ቤተሰቦቼ እንግዲህ በመጨረሻ ምላችሁ ነገር አብረሽ እንግዲህ ጸሎት አድርጉላት፣ በሰላም እንድትወልድ ብሎ ብሎ አልላችኋለሁ። እንግዲህ ቤተሰብ የዛሬ ቪዲዮ ነው ይሄን ይመስላል። በሌላ ደግሞ በአዲስ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ያው ሁላችሁም ሼር ላይክ ያረጋችሁ አበረታቶኝላችኋለሁ። እና ቤተሰቦች ፋሚሊዎች በጣም ነው መወዳችሁ። እና እናንተም ያለው አስተያየት እስቲ ኮሜንት ላይ አስቀምጡ ማለት ነው። በሌላ ደግሞ በአዲስ ልጇን አቅፋ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ፣ ወዳችኋለሁ።